አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እድና የተከበሯችሁ ፌስታላችን ማለት ነው፣ የኢትዮ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ያው ውጭ ላይ ሆነን ነው። አሁን አየሩ ትንሽ ቀዝቀዝ ይላል፣ ና በጣም ይመቻል። ማሻላ ነው። እና ዛሬ ብቅ ብለናል ከመሀሲናት ጋር እሷሚቶ በር ታውቃላችሁ እንግዲህ ያው ከአንድ እስከ ሀምሳ ሰብስክራይብ ባደርጋችሁ በጣም ደስ ብዋታለን እና በጣም ደስ ስላለት እስቲ አብረን ችግር የለው። ማይኩ ይሰማቸዋል እና ላመስግናቸው ብላ ብቅ ብለናል። አብረን ሀቂቀን ከዚህ በላይ ነው የምንጠብቀው። ይሄ አምሳ ሰብስክራይብ ያው ትንሽ ነው፣ ገና ነው ግን ያው ምስጋና ይገባቸዋል። እነሱ ማበረታታት አለብኝ ከዚህ በላይ እንዲያደርጉኝ ምስጋናዬን ላስተላልፍ ብላ ዛሬ ብቅ ብለናል። እንደዚሁም ደግሞ የመዳም ቅመሞችን አተምጡ የምትሉ አንዳንድ እህት ወንድሞች አላችሁ። በቃ ኑሮ ውድ ነው። በቃ ምን እንጃ ወደ ሀገር እንዲገቡ የሚስብ አነጋገር የማይናገሩ አንዳንድ ዩቱበሮች አሉ። ና ለነሱም አንድ ይለል መጥቻለሁ ማለት ነው። በመጀመሪያ ግን እሞ ሀሲናት ሳብስ ሰላም ተባላችሁ። ና እንሻላ እንቀጥላለን ማለት ነው። እሺ ረህሙዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናቸው ያጀማ ደህና ናችሁ? ሆይ እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። ያው ራህመት እንዳለችሁ ዛሬ የመጣ ነው ለምስጋና፣ በዛ ላይ ደግሞ አንዳንድ ነገሮችን አንዳንድ ሀሳቦችን ለማቅረብ ነው ማለት ነው። ምንድን ነው እሱ፣ በመጀመሪያ እኔ በጣም ማመስገን እፈልጋለሁ። ከዚህ በላይ ነው የምጠበቀው። እንደነገርኳችሁ ጀማሪ ነኝ። አባራታቱኝ፣ ሰብስክራይብ አድርጉ፣ ቪዲዮውን አጫውቱልኝ፣ ላይክም አድርጉልኝ። እኔም እንደዚሁ ደግሞ ላይ በምንገባ ሰዓት አዲስ የሆናችሁትን እና እንደዚሁም ደሞ ቀጥ እና ቪዲዮውን አቋርጦን ነው እና ምንድን ነው ሰብስክራይብ እንደራረጋለን ኢንሻአላህ። እናንተ ሰብስክራይብ አድርጉ፣ ቪዲዮውን አጫውቱ፣ እንደዚሁም ደሞ ላይክ አድርጉ ማለት ነው። ያው ዩቱብ መቼም የሚከፈተው ለስራ እስከሆነ ድረስ ታውቃላችሁ ደግሞ ማለት ነው እና መጥፎ ነገር እስከሌለ ድረስ ደሞ ሰብስክራይብ ብንደራረግ ቪዲዮ ብናጫውትና ላይክ ብናደረግ ምንም ችግር የለውም እና አንድም ለዛ ነው ብቅ ያልነው አብረን ሁለተኛ እንደገና ደግሞ ወደ ሀገር የምትገቡ ልጆች ብዙዎቻችሁ ልትገቡ ያሰባችሁ ልጆች ፍራቻ አላችሁ እውነት ለመናገር ማለት ነው በጣም እና አትፍሩ ብዙ ሰው ያስፈራራችኋል ዜ ኑሮ ውድነት አለ ምናምን እንደዚህ ብሎ የሚናገር ሰው እያየን ነው እርግጥ ነው ኑሮ ውድነት አለ ይህን መካድ አይቻልም ነገር ግን ደግሞ ያተፈርቶ ሰው ሀገር ላይ መቅረት አስፈላጊ ነው ብዬ አላስበውም። እኔ በበኩሌ ማለት ነው እንደኔ ምክንያቱም እዛ ሰንቲባችንን ጊዜያችንን ማኔጅ አርገን ፈጠን ብለን ብንመጣ ነው የሚሻለው ለእኛ ለሴቶች። ይሄ ነው ተመራጭነቱ ብዬ የማስበው ማለት ነው። ምክንያቱም እዚ ጋር እድሜሽ ይሄዳል። ብዙ ነገር ጤና ባለበት ላይ ቆይ ይችላል፣ ጉልበት ባለበት ላይ ቆይ ይችላል፣ ውበትም ባለበት ላይ ቆይ ይችላል፣ ጊዜም እንደዛው። ስለዚህ ሁሉን ነገር ማኔጅ ማድረግ አለብን ማለት ነው። እኔ አሁን ሄጄ ነበር መጥቻ አለሁኝ። ብዙ ነገር ከስደት ተምሬያለሁ። ብዙ ነገር ማለት ነው እና ምንድን ነው በዚህ ዙሪያ በነገራችን ላይ ሰብስክራይብ ከፍ ካለና ብዙ ሰብስክራይብ ካለኝ ካገኘሁኝ ማለት ሰብስክራይብ የምታደርጉ ከሆነ በዚህ ዙሪያ ብዙ ቪዲዮ ለሰራ እቅዳለኝ። በኔ ዙሪያ ማለት ነው፣ ብዙ ፈተናዎችን አስተናግደ። ስለዚህ ምንድን ነው ስደት ላይ ስትኖሩ ብዙ ፈተናዎች አሉ። አገራችን ላይ ብዙ ፈተናዎችን ያስተናገዱ እህቶች አሉ፣ በተለይ አዲስ አበባ ላይ ማለት ነው። ስለዚህ ምንድን ነው ምላችሁ እህቶቼ፣ በጣም ይቅርታ ራህምዬ፣ ሀሳቤ ሊጨርስ ብዬ ነው እና ከዛ አሁን ምስ መሰለን ማለት ነው እዛ ካሳለፍኩት ብዙ አመት ይልቅ እዚህ እና ምንድነው እዚህ በ የተወሰነ በኖርኩት አትርፌ በታለሁ ማለት ነው። የተወሰነ አትርፌ አለሁኝ። እና ምንድነው ስጋትም ቢኖርም እዚህ ጋር ደግሞ ስት መጡ የተለየ ነገር ሊያጋጥመችሁ ይችላል። ካላገባችሁ ማግባት አለባችሁ፣ ካልወለዳችሁ መውለድ አለባችሁ። እና ገንዘባችሁ ማኔጅ አድርጉ። ስለ ገንዘባችሁ እውነት ለመናገር ማለት ነው ማኔጅ አድርጉ። ገንዘባችሁ፣ ጊዜያችሁ ማኔጅ አድርጋችሁ አስባችሁ፣ እንዴት ነው ማላክ ያለብን? የት ነው የምናስቀምጠው? ምን ማድረግ አለብን? ገንዘባችንን ላይ ምን መዋል አለብን? ገንዘባችሁን የሆነ ነገር ላይ መዋል አለባችሁ። ስለዚህ ዝም ብላችሁ ግን ብዙ አመት ብታስቆጥሩ እዛ ሀገር ላይ ፋይዳ የለውም። ስለዚህ መታችሁ እዚህ ደግሞ የራሳችሁን ስራ፣ የራሳችሁን ህይወት መቀጠል አለባችሁ ማለት ነው። እኔ እንግዲህ ይህን ነው ልላችሁ የምችለው። በትንሹ ራህሜ ደግሞ የምትያቸውን ያቸው እንግዲህ አመሰግናለሁ ስለፈቀሽ ራቢዬ። ያው ራቢ እንዳለቻችሁ ስዴት ላይ ስትኖሩ ሀቂቃን ስደት ላይ ስንኖር ብዙዎቻችን የዋሆች ነን። ሀቂቃን ማለት ነው እከሌ ታመመ፣ እከሌ ብር ፈልጓል፣ እከሌ እንደዚህ ብሏል፣ እከሌ እንደዚህ ካለ በቃ የሆነ ውስጣችን በቃ ኒንጃ የኛ ርህራሄ ከበድ ያለ ነው። ሀቂቃን ማለት ነው ሰው ሀገር ላይ ስንኖር በጣም ሩህሩህ ነን፣ አዛኞች ነን። እና በዛን በዛን ሰዓት ያ ሰው በእርግጥ የሚሰጠው ሊኖር ይችላል። ብዙ የሚረዱ እህቶች ሊኖሩ ይችላሉ። እነዛ እነዛን ሳይሆን መረዳት ለማይገባቸው ሰዎች የምንሰጣለን። በዛ በዛ ምክንያት የእኛ እድሜ ይሄዳል፣ ጉልበት ያልቃል፣ የተወሰነ ብር እኳ ሳንይዝ ሀቂቀን እኔ አስር አመት አስራ አምስት አመት ተቀምጠናል ብለው ቤት አልሰራንም፣ ምንም የለንም፣ አገር መግቢያ የለንም የሚሉ ብዙ ህቶች አሉ። ግርም ይለኛል፣ ሀቂቀን ማለት ነው። ያ ምንድን ነው በቃ ከየዋህነት አንጻር ነው እና ብራችሁን ያዙ ትንሽ ከያዛችሁ፣ እና ይቅርታ ያው እየተቆራረጠ ነው ቪዲዮ። ትንሽ ከያዛችሁ ሀገራችሁ ገብታችሁ የተወሰነ ከያዛችሁ ሀገራችሁ ላይ እንደማንኛውም ሰው ተቃክታችሁ ትኖራላችሁ። ያኔ በቃ የሆነ ገበያ ይዛችሁም ቢሆን የተለያዩ ነገሮች የሚሰሩ ሀገራችን ላይ ብር ካለ ብዙ ነገር መስራት እንችላለን። በነገራችን ላይ አፈር ገዝታችሁ ራሱ ያገላበጣችሁ መኖር ትችላላችሁ፣ ካወቃችሁበት ማለት ነው። ሌላው ሌላው ቢቀር በእርግጥ ራህሜ አሁን ያለው ጊዜ ያለው ሁኔታ ትንሽ ከበፊቱ ለየት ስለሚል በዚሁ ሲሪያ አብረን ሆነን ቪዲዮ እንሰራለን። ላይክ አድርጉ፣ ሰብስክራይብ አድርጉ። ያለውን ነገር ከኛ ህይወት ተሞክሮ አንጻር እኔ ምሳሌ ወደ ስደት የተመኘሁበትን ምክንያት ከስር መሰረቱ ነግራችኋለሁ። ቪዲዮ እሰራበታለሁ በዛ ጉዳይ ላይ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮን አጫውቱ። ብዙ ሰው ያስተምራል ኢንሻላ ብዬ አስባለሁ። ምክንያቱም ከአንድ ሰው ህይወት ተሞክሮ እዛ ጋር ማለት ነው፣ ልብ ብላችሁ ከሰማችሁና ካያችሁ ብዙ ነገር ልትማሩ ትችላላችሁ። ገንዘብ ስላላችሁ ብቻ ዝም ብላችሁ የሆነ ቦታ ላይ ማፍሰስ የለባችሁ። ምክንያቱም እዚህ መተን እንደገና ደግሞ ስደትን እየተመኘን ስለሆነ ማለት ነው። ልብ አድርጋችሁ እንትም ማለት አለባችሁ። ቆም ብላችሁ ማሰብ አለባችሁ። ከማን ምን ልማር ማድረግ ማለት አለባችሁ። ና ይህን ይህንን ነገር ንት ማለት አለባችሁ። ሁለተኛ መጨመር የምፈልገው ነገር እዚህ ስትመጡ ትግስት ማድረግ አለባችሁ። እንደዛ ብዙ ነገር አይተናል። ብዙ ነገር እዛ ቦታ ላይ ብዙ ነገር ለምደናል። እዚህ ጋር ስንመጣ ግን የተለየ ነገር ነው የሚያጋጥመን። ስለዚህ ለዛ ነገር ዝግጁ መሆን አለባችሁ እንጂ በቃ ቡና ይሄን ያህል ገባ ምናምን በተባለ ቁጥር ወይም ደግሞ የሆነ የኖርነቱ እና ይቅርታ፣ የተቆራረጠ ነው። ኑሮ ተወደደ ብላችሁ በሰው ሀገር እድሜያችሁን ጉልበታችሁን ውበታችሁ ሁሉ ነገር ማጣት የለባችሁም ሀቂቀን ማለት ነው ይከብዳል ስለዚህ ናኑ አትስሟቸው በቃ ይህ ተወዷል እንዲህ ብሏል እያላችሁ በቃ ጨክናችሁ ሀገራችሁ ግቡ ትንሽ ነገር ካላችሁ በእርግጥ ኑሮ ተወዷል ቢሆንም ግን እንደ ማንኛውም ሰው ትኖራላችሁ ሀቂቀን ማለት ነው ትንሽ ካላችሁ መታችሁ በቃ ተብቃቅታችሁ ኑሩ ይሄ ዱኒያ እኮ በቃ እኔ እንጃ አስራት ሞላም ሁሌም ዘጠኝ ናት ገባችኋ በነገራችን ላይ የሰራችሁትን የሰራችሁትን ላትበሩ ትችላላችሁ። በሰው ሀገር ትቀሩ ትችላላችሁ። ቲ ላስ ትንሽ ካለሽ መተሽ አጣጥሚ ያንኑ ማለት ነው። ትክክል ነው። ትክክል ነው። በነገራችን ላይ ምንም የሌላችሁ ልጆች ደግሞ በዙ አጋጣሚ በቃ ልካችሁ ሰው ረድታችሁ ሊሆን ይችላል ወይ በቃ ብዙ ያው ከዚህ ስንሄድ ብዙ ነገር እናልማለን። ነገር ግን እዛ ምን የሚጠብቀን ነገር ደግሞ የተለየ ስለሆነ አንዳንዴ ማለት ነው እና ያሰብነው ነው ሳይሆን ይቀራል እና ያ ነገር ያልተሳካላችሁ ሰዎች ምናልባችሁ መጨመር የምትፈልጉ ሰዎች እና እዛ መስራት የምትፈልጉ ሰዎች የተወሰነ ጊዜ ጨምራችሁ እድሉ ስላላችሁ ማለት ነው፣ ከዚህ በኋላ ማድረግ ያለባችሁን ነገር በእቅድ ማስቀመጥ አለባቸው። ሰው አትርዱ አይደለም እርዱ፣ ግን መቼና እንዴት ለምን የሚለውን ማወቅ አለባችሁ። ከዛ በኋላ ፈጠን ብላችሁ ደግሞ እንደ በፊቱ ብዙ ጊዜ ሳታባክኑ መታችሁ እዚህ ያለውን ድህነት፣ እዚህ ያለውን የኑሮ ውድነት መቋቋም ያስፈልጋል። እዚህ ስትመጡ ደግሞ ያው ብዙ ጊዜ እኛ እዛ ሰርተን የምንመጣ ሰዎች እንመጣለን። ከዛ አግብተን ከሆነ እንወልዳለን፣ ቁጭ እንላለን። እንደዛ ነው፣ ግን ኦንላይን መሆን አለብን። ከዛ እንደመጣችሁ ኦንላይን ላይ መሆን አለባችሁ። በተለያየ ስራ፣ ለምሳሌ ዩቱብ ራሱ ስራ ነው። ቲክቶክ አሁን ስራ ሆኗል። ራሳችንን በሚጠቅም ሁኔታ ማለት ነው ከፈጠ እና ምንድን ነው ምን ስላችሁ ነው? እዚህ ጋር መታችሁ ያለውን ነገር ተቋቁማችሁ ኦንላይን ላይ ሆናችሁ እንደዛ፣ ባይከፈልም የተወሰነ ቢክራይ ከሆነ ቢክራይ የምከፍሉበት የልጅ ትምህርት ቤት እና የተለያየ ነገር የምታረጉበት ነገር ያንን ነገር ማስተካከል የሚችል ነገር መስራት ይኖርብናል ማለት ነው። አለበለዚያ ሄደን ሄደን ያው ወደ ስደት ነው። ስለዚህ እኔ በእኔ በኩል ሀሳቤን ጨርሻለሁኝ። አትፍሩ፣ ኑ ቶሎ እንሻአላ ግን ቻሌንጅ እንዳለ እያሰባችሁ ኑ ቶሎ ቻሌንጅ እንዳለው እያሰባችሁ ኑ ቶሎ ማለት ነው። ለዛ ነገር ዝግጁ መሆን አለባችሁ። የተወሰነ ነገር ደግሞ መያዝ ይኖርባችኋል። ዝም ብላችሁ ባዶ እጃችሁን አትምጡ አትምጡ ማለት ነው። ሶ ይህን ነው የምለው። በሌላ በራሴ እኔ በራሴ የምሰራላችሁ ቪዲዮ ወደፊት ማለት ነው። አበረታቶኝ የራሴ ህይወት ተሞክሮኝ ሸር አረግላችኋል ሸር አረግላችኋልሁኝ፣ ያካፍላችኋለሁ ከዛ ብዙ ሰው ይማራል ብዬ ተስፋ አደርጋለሁኝ። ከእናንተ የሚጠበቀው ቪዲዮ መጫወትና ላይክ ማድረግ ነው እና ኢንሻአላ ይህን ይመስላል። እንግዲህ ራህሚ እንዲያቸውን በያቸው። ያው እንግዲህ ጠቅለል ለማድረጊያ ነው የመዳም ቅመሞች እዬ ብዙ ቀስ እያለን የምናሸር የምናደረግ ናቸዋለን። እንግዲህ ያው ራቢያን ስሟ ሙሀሲናት ቢሆንም ያው ብዙ ውጣ ውረድ ቻሌንጆች አሳልፋለች ያን ያሳለፈችበትን በሰፊው በቤቷ ትመጣላችኋለ። ሰብስክራይብ አድርጓት እንደዚሁም ሼር። እኛንም ሰብስክራይብ አድርጉ ሸር አድርጉ። የመዳም ቅመሞችዬ እንግዲህ ያው በተቻላችሁ አቅም ወደ ሀገራችሁ ለመግባት ሞክሩ፣ ነው የምለውን የበራሴ ማለት ነው። ምንም ሳይኖርን መተንስ ምናምን የአንዱን ህይወት አንዱ አይኖርም የሚላለ። በእርግጥ ኢትዮጵያ ላይ ሳይኖራችኋት ኖሩም እንግዲህ ማለት ነው። ግን እኛ ያላቸው ብዙ በነጥብ አስቀምጠው ባንክ ላይ ምንም ሳያደርጉ እና የምላችሁ ያው ቪዲዮ እየተቋረጠ ስለሆነ ነው። ቅርታ እንግዲህ ቅርታ እንግዲህ ታገሱን ማለት ነው። እና በነጥብ ከዛም በላይ አስቀምጠው በቃ ወይ ቤት አይገዙ ወይ ምን አይሉ ምን ላርግበት እያሉ ዝም ብለው የሚቀመጡአሉ። እና ያንን ሳት በሉት እንዳት ሞቱ ኑ ቶሎ ነው ያሉ ለነዛ ማለት ነው ሀቂቃን በቃ ይሄን ያህል ነበረን። ግን የኑሮ ውድነት ይላሉ። እስኪ ያንን መታችሁ ብሉትና ደግሞ ታስቡበታላችሁ። ቀስ ብላችሁ ሀገር ስትመጡ ብዙ ነገር አለ። ሀቂቃን ማለት ነው ትንቀሳቀሳላችሁ። ሀቂቃ እዛ ሆናችሁ የምታስቡትና እዚሁ ሆናችሁ እንትንቶ አንድ ላይ ሆን ብላችሁ ይችላል፣ ይለያያል፣ በጣም ይለያያል። ኑቶሎ ሀገራችሁ ላይ አይ እዩት፣ በቃ ኑሩት። አስር አመት አስራ አምስት አመት በስዴት ላይ ሁሉ ሰው ሀገር ግን አይሰለች፣ የሚሰለቻል ስለዚህ ቶሎ ና የሀገራችሁን አየር ተቀበሉ ነው የምለው። ጠቅለል ማድረጊያ ሰላማችሁ ብዝት ይበል። እንወዳችኋለን። በሌላ ቪዲዮ ደግሞ፣ ሰፋ ባለ ቪዲዮ እንመጣለን ኢንሻአላ። ያው ይሄንን ልላችሁ ነው የመጣሁት እኔ። ሰላማችሁ ብዝት ይበል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የራህ ሚና የማሜ የሪች የሪችና ማሜ ቶብ ተከታታዮች እንዴት ናችሁ? ነው አልሐምዱሊላ። ደሞ አሁን እኔ መጥቻለሁ ኢንሻአላ። አሁን ደሞ ወይና አመጥቼላችኋለሁ። እስኪ የምትላችሁ ሰዎች አሁን የሚያው የመዳም ቅመም ስለነበር ለዛ ነው ኢንሻአላ። አያምርም ግሪሉ? እስኪ ያምራላ። ደሞ አስተያየት ስጡኝ። ግቢያችን እንዴት ነው? ያምራላ። አበባው ያው ንስጣችሁ እንግዲህ በጣም የሚያምር አበባ ነው። ኢንሻአላህ ሀገራችሁን አየር እናንተ እንተን ለታችሁ እንደዚህ ለማጣጣም ያብቃችሁ። ኢንሻአላህ ሲቀጥል እነ ራህሜ ባነሱት ርዕስ ላይ እኔም አንዳንድ ነገር ለመጨመር ነው። ሐቂቃተን ሰው ሀገር ሁሌ ይሰራል ይሰራል። በጣም ብዙ ብር ይዛችሁ ግን ምን ማድረግ እንዳለባችሁ ግራ የገባችሁ እህቶች አላችሁ። እድሜያችሁ ሰው ሀገር ብዙ ጊዜ ይሄዳል እና በዛ ያው ከምናየው ከምንመለከተው አንዳንድ ነገር ለማለት ስለፈለግን ነው ኢንሻአላህ እኔ የምላችሁ ምን ታውቃላችሁ? አንደኛ አሁን ላይ እድሉ ነገራቶች ተስፋፍተዋል። ህገወጥ ከመግዛት ህገወጥ ቤቶች ከመስራት የተ ከዛ የበለጠ የተለያየ እድሎች አሉ። ለምሳሌ በየሀገራችን በየአካባቢያችን ማህበራቶች፣ በማህበራቶች አዲስ ከተማዎች ላይ እያደራጁ በማህበራት አሁን ህጋዊ ቦታ እየተሸጠ ነው። ለምሳሌ እኔ በማውቀው ኢንቫይሮመንት በአካባቢያችን ደሴ ዙሪያ አካባቢ አሁን እንደዚ አይነት ነገር አለ። ከተሞች ላይ ለራሱ አሁን ለምሳሌ የማታውቁ መረጃ የሌላችሁ ልትኖር ትችላላችሁ፣ እህቶች ወይም ወንድሞች ልትኖር ትችላችሁ ሙ በስ እህቶች ብቻ ምን አለ መሰላችሁ፣ እንደዛ አሁን በማህበር አክሲዮን ተደራጅታችሁ ቦታ መግዛት አለ። ከዛ በኋላ በአክሲዮን ትደራጁና ቦታ ትገዛላችሁ። ፎቅ ወደ ላይ ይገነባል። ምናልባችም ለሱቁ ሊሆን ይችላል። የሱቅ አሁን ለምሳሌ ሁለት ሁለት ሊደርሳችሁ ይላል። ሁለት የሱቅ ለግላችሁ ማለት ነው ከታች። አዎ በዛ ላይ ደግሞ የጋራ ሻይ ቤት የጋራ እሺ እንቀጥይ። እንደዛ ስላለ የጋራ ሻይ ቤት እንደዛ የሚወጣው አለ። ስለዚህ ቢያንስ ያችን ሱቅ አሰርታችሁ ከጨረሳችሁ ያንን የጋራ ማህበሩን አንደኛ በስማችሁ ነው፣ ሁለተኛ ህጋዊ ነው፣ ሶስተኛ ደግሞ ዘላለማዊ ነው። ለእስከ ልጅ ልጅ ውርስ የሚሆን ነው። አሁን ለምሳሌ አንድ ሴት አንድ እህት ሁለት ሱቅ ቢደርሳል አስራ አስር ሺህ ብር እንዲሁ ያንተው ታምስት አምስት ሺህ በቀዳሩ አስር ሺህ ብር ብታከራይ መኖር ትችላለች ማለት ነው። ዝቅ ብላ በአምስት ሺህ ብር ቤት ብትከራይ አምስት ሺህ ብር ለእጇ ብታደርግ ከዛ ሌላዋን ባሏ የትዳሩ አጋር ወጪዋን ይሸፍናል ማለት ነው። መኖር በስነ ስርዓት ብለሽ መኖር ትችያለሽ ማለት ነው። ህጋ ወጥ ገዝተንሳ ከማልቀስ እንደዚ አይነት ነገሮች እየተሻሉ ናቸው። ምናልባት እዛ ማህበሩም ውስጥ ደግሞ የራስሽ የሆነ ሱቅ አቅም ካለሽ ሱቅሽ ውስጥ በራስሽ ሱቅ በነፃ ኪራይ ሳትከፍዪ ከፍተሽ መስራት ትችያለሽ። እንደዛ አይነት እድሎች አሁን ሀቂቃ ሀገራችን ላይ አሁን ለምሳሌ ደሴ በምናውቀው እየተስፋፋ ነው። እንደዛ አይነት ስራዎች አሁን እየተሰሩ ነው በየቦታው ማለት ነው። ለምሳሌ ባምቧሀ በታች በምዕራቡ ወደ በገራዱ አካባቢ አሁን ደግሞ ሰሞኑ መረጃው ከሌላቸው የተጀመሩ አዲስ የማህበር ቤቶች ደስ ቦሮ አካባቢ ወደ ስንት ወደ ከሀያ ሺ በላይ ህዝብ የሚይዝ አዲስ ቤት ኮንዶሚኒየም ምስረታ ሊሰራ ማለት ነው። ያን የጋራ መኖሪያ ቤት ምዝገባ ተጀምሯል። ይህ እያንዳንዱ ፕሮሰስ አለው። እያንዳንዱ ባለ አንድ መኝታ ቤት፣ ባለ ሁለት መኝታ ቤት፣ ባለ ሶስት መኝታ ቤት ሀታ እናንተ እንኳን መመዝገባችሉ። አሁን ለምሳሌ የመስራት አቅም የሌለው ግን የተመዘገበ ሰው ይኖራል። ያንን መረጃውን ሰብስባችሁ እንደዚ አይነት መግዛት ትችላላችሁ። አንድ መኖሪያ ቤት፣ አንድ መኝታ ቤት፣ ሁለት መኝታ ቤት፣ ሶስት መኝታ ቤት የራሱ የሆነ ስቴፕና ደረጃ አለው። እንደዚ አይነት ቤቶች አሁን ተጀምረዋል። እንደዛ መግዛት ትችላላችሁ። ህገወጥ ስለተዘጋ ብቻ ሌላ ሁሉም ነገር የተዘጋጋ ነው ማለት አይደለም። ያን ያንን እየጠየቃችሁ ገዝታችሁ ለመ እና እንደዚህ አይነት ነገር ሰርታችሁ ለመኖር ወስናችሁ ሀገራችን ቶሎ፣ ብዙ የተለያዩ እድሎች አሉ። እዛ ሀገር ሁናችሁ መጨረስ የምትችሉት መስራት የምትችሉት ነገር ካለ ብዙ እድሎች አሉ። ማህበሮቹንም አሁን መግዛት ትችላላችሁ። አዲስ አሁን ገብተው እንደዚህ በስም እንዳልኳችሁ ቅድም ስማቸውን ይመዘገቡና ለመስራት አቅም የሌላቸው ይሸጣሉ። ስማቸውን ቤቱ ከተሰራ በኋላ ስም ያዞራሉ። እንደዚህ አይነት ነገሮችም ስላሉ ብር ካላችሁ ያችን ገዛ አርጋችሁ መኖር ትችላላችሁ። ስደት እንደሆነ አይሞላም ዱኒያ አይሞላም። ሀገራችሁ ተመለሱ። ይሄ ኑሮ ከባድ ነው። ሀቂቃ ከሌላው አንጻር ስታዩት ሀገራችን ኑሮ እርካሽ ነው። ምን እንደው ታውቃላችሁ፣ እዚህ ላይ ብሩ አለመገኘቱ ነው እንጂ ችግሩ፣ እያንዳንዱ ነገር ከሌላው አንጻር ከውጭ አለም ስታዩት ሀገራችን ላይ ኑሮ ርካሽ ነው። ሽንኩርት በሀያ ብር በሰላሳ ብር ገዝተን እንገባለን። ኪሎ ቲማቲም በሰላሳ ብር በሀያ ብር ገዝተን እንገባለን። እንደ አቅማችን ማለት ነው። ካሮትም ሁሉም ነገር አለ ና። ያን ያንን ነገር አለ። ሀገራችን ላይ ግን ብሩ ከየት ይገኝ የሚለው ነው። ያንን ደግሞ አላህ ያስተካክልልን። እኛንም እንግዲህ ሰብስክራይብ በማድረግ አበረታታ። ኢንሻአላ መልስ ስዴትን እንዳንመኝ። እናንተም ለሀገራችሁ አያውቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው አበባ ግን እንጋብዛችሁ። አበባ ያው በአበባ ነው፣ ብዙ ነው። ያው ልጻችሁ መሰለኝ፣ በጣም ያምራል ልጻችሁ